ስአንተ ባታወራው ባይቀና መስልህም ያወራል። ለልጆች ስትል መኖር ግን ፎቶ ሂ ናገር። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የማውዱት ጉራጌዋ የኢትዮ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ወዶች የሰሞኑ የሚለቀቁት የምታዩት ነገር አለና ብዙዎቻችሁ በጣም ተጨንቃችሁ እየደወላችሁ ምናምን ነበረ። ግን ዛሬ ለየት ያለ ነገር ነው ይዤላችሁ የመጣሁት፣ በጣም ተጨንቄና በጣም እውነት ግራ ስለገባኝ ነው ወደዚህ የመጣሁትና ያው ሁሉም ነገር ለእናንተ ማሳወቅ ስላለብኝ ያለው ነገር ለዛ ነው ማለት ነው። የኤቢ አባት እንግዲህ ከሐዋሳ እየመጡ ነው። በጣም ነው የገረመኝ። ምክንያቱም እስከ ዛሬ ድረስ አላወቁም ነበር ምክንያቱም ሚዲያ ስለማያዩ ማለት ነው። እና አሁን ማን እንዳሳያቸው እንዴት እንዳዩ ባላቅም ማታም ደውለውልኝ ነበርና እንዳይመጡና ነገሮች ይስተካከላሉ ብዬ ለማለፍ ሞክሬ ነበር። አውቄ ያው ተስተካክለው ሳይሆን ይስተካከላሉ ብያቸው ነበር። ነገር ግን አይ አይሆንም በአካል መጥቼ አንቺንም እሱንም ማናገር አለብኝ ብለው ስላሉ እንግዲህ መንገድ ጀምረዋል። ትቀበኛለሽ ብለውኛል። መጥተው ስለማያውቁ ቤቱንም ስለማያውቁት ግዴታ ሄጄ መቀበል አለብኝ። ግን ደግሞ ምንድን ነው ምላቸው? እንዴትስ ነው የሚሆነው? እውነት በጣም ግራ የሚገባ ነገር ነው እና አላቅም ምን እንደማረግ ብቻ ተጨንቅ ያለው። እናንተ ብትሆኑ ምን እንደምታደርጉም በእኔ ቦታ ብትሆኑ ከባድ ነው። ምክንያቱም እሱ ኖሮ ቢሆን ደስ ይለኝ ነበረ። እሱ ደግሞ ስልክ ስደውል አያነሳም፣ ለነሱም ደግሞ አላነሳም ብሏቸዋል። እና ቢያነሳና እሱ በኖረበት ቢያናግሩን እኔም ደስ ይለኝ ነበረ። ያው እኔ ጋም ያለው እውነት እናገራለሁ። እሱም እውነት አለኝ ካለ እውነቱን ለእሳቸው ያሳውቅ ነበር። ግን እሱ የሌለበት መተው፣ የማያውቁበት ሰፈር መተው እንዴት እንደማደርግ እና ምን እንደምል አላውቅም። ብቻ ያለው ነገር ሙሉውን ነገር

አለን በሰላም መጡ። ሁሉ ሰላም እግዚአብሔር ይመስገን። እ እሱ የለም። እ እቤት እንግባና እናወራለን ፀሐይም ስለሆነ

አቤኒዘር እየት ሄደ አቤኒዘር እኮ ከቤት ከወጣ በጣም ቆይቷል አዎ በአጋጣሚ ደግሞ እኔ ይሄ ነገር የሰማሁት ትናንትና ሰዎች ነገሩ ተዛሬ መጣሁ ደስ ይሱ ስልክ አያነሳም አሁን ያለበት ቦታ የት ነው ያለው የት እንዳለ አላውቅም አባ እኔም ስደውል አያነሳልኝም እኮ ስልክ ቢያነሳልኝና ተገናኝታችሁ ብታወር እኮ እኔም ደስ ይለኝ ነበር ነገር ግን ስልክ አያነሳም እኔ ደግሞ የመጣሁት ስልክ ስለማያሳ ሁን የመጣሁት አንቺ የት ቦታ እንደ ታውቂያለሽ? ከየት ቦታ እሱ ነው የመጣት። እሱ እሱ አናግሬው ሁሉ ነገር በሱ ቢሰማ ይሻላል። አንቺ ይሄ ነው ይሄ ነው የሰማሁት ነገር ያየሁት ነገር ራሴ ከብዶኛል ነኝ ለራሴ ከበር። በቪዲዮ ትናንትና ሰው አሳየኝ ዳይሬክትም ተነስተሽ የመጣሁት ይሄ ነገር እንደተከሰተ። ይሄ እስከሚከሰተ ድረስ ቢያንስ አንቺ ደወለሽ ለኔ አልነገርሽኝም። ለኔ ይሄ ሁሉ እስከሚሆን ድረስ ዝም ብለሽኝ አሁን ዛሬ በቪዲዮ ተንጠቁ ምናምን ነገር አይቼ ሰው ነው የመጣሁት። አሁን ግን የሞታ እንዳለ አንሳቂ ያለሽ አምጪልኝ ያለው ነገር እኔና እሱ ባለንበት ተነጋግረን እንፈታለን። እኔ እኮ ያልነገርኳችሁ እንዳትጨናነቁ ብዬ ነውና ነገሮችን እኔ እራሴ መጀመሪያ መፍታት አለብኝ ብዬ ሞክሬ ነበረ። ነገር ግን ደግሞ በጣም እየከረረ ስለሄደ ዙሩ ራሱ ቢናገር ይሻላል፣ እኔ ከምናገር ራሱ ቢናገር ይሻላል ብዬ ነበረ እና እንግዲህ፣ ቪዲዮን ካዩ አይተዋል። የድሮ የነበረችው ፍቅረኛው ነው ቤት ድረስ ይዞ የመጣው እና እኔ ምን ማድረግ አለብኝ? ቤትም ደግሞ እኔ ልቀቅ አላልኩትም፣ እራሱ ነው ለቆ የወጣው እንጂ እኔ ውጣ ብዬ አላባረርኩትም። በእርግጥ ከዛ በኋላ በተደጋጋሚ ይቅርታ ለማለት ሞክሮ ነበረ፣ ነገር ግን ከሌላ ሴት ጋር ሆኖ እኔ እንዴት ነው ይቅርታ አድርጌለት ወደ ቤት እንዲመለስ የምፈቅደው? በቃ ትልቁ ነገር ደግሞ ያንቺ ሲገል እንደዚህ ቢያንስ ቢያንስ የሁሉ እስከሚሆን ድረስ ዝም ብለሽ አይተሽ በቪዲዮ እስከሚለቀቅ የሁሉ እስከሚሰራ ድረስ ዝም ብለሽ አይተሽ። እኔ አባቱ ነኝ፣ በመልሰውም ባልመልሰውም ልጄ ነው። እሺ ቢለኝም እምቢ ቢለኝም እኔ ምላሽ ከራሱ ማግኘት ይችላል ነበር። አንቺ ግን አልነገርሽ እስከሚሆን ድረስ ለምንድን ነው ዝም ያልሽኝ? አሁን ያለበት ስለምታቂ ይዘሽልኝ ነው እሱ እኔ እኮ ያለበት አላቅም ያለበት አላቅም። ስልክም ስደውልለት አያነሳም። ዝም ያልኩት ደግሞ እውነት ነው፣ ጥፋት ነው። ምክንያቱም እዚህ ደረጃ እስከምንድን ድረስ ድረስ ወይ ቢያንስ ለህቱ ብናገር እሷ ለእናንተ ትነግር ነበረ። እውነት ነው፣ ግን ደግሞ እናንተን ማስጨንቃችሁ እናንተን ማሳስባችሁ ስለመሰለኝ ነው ዝም ዝም ያልኩት። እና ስደውሉም ደግሞ ደህና ነው አለን ስራ ነው ምናምን የምላችሁ ውሸት ነው። እውነት ነው። ይቅርታ፣ ለዛ ሁሉ ይቅርታ፣ አጥፍቻለሁ። ግን ደግሞ አሁን የኔ እና እሱ ነገር በጣም እንትን ብሏል እና እስከ ፍቺ ወረቀት እስከ መስጠት እፈርማለሁ እስከ ማለት ደርሷል። ከፍርድ ቤት ድረስ ስለደረሰ ጉዳዩ በጣም እንትን ብሏል እና እኔ እንጃ ምን ማለት እንዳለብኝ አላቅም እና ያው፣ እኔ በህይወት እያለሁ እኔ በህይወት እያለሁ አንቺ ፍርድ ቤት ደርሰ ይደርሽ? እሺ፣ ምን ምን ላደርግሽ

አርፋሉ። አላርፍምም። እዚህ ቤትም አላድርም፣ አልቀመጥም። አሁን ያለ ቦታ ስለምታውቂ ያለ ቦታ አንጪልኝ። እኔም ማላቀምሽ ያለበት ቦታ ቀስ ብለን እንፈልገዋለን። እስከዛ ትንሽ እረፍት ያድርጉ። አላርፍም። እዚህ ቤት ሁሉ ያለው አንቺ ሂጂ ነው። የት እንዳለ ታውቂያለሽ። ልጄ መጣ፣ እዚያው አንቺ ልጅ መጣው፣ አንቺንም ማቀው የት ቦታ እንዳለ ደውለሽም በሙሉ ነገር አንጪልኝ። አለዚያ ግን

ያለ በት ቦታ እንደፋንጭ እሺ፣ ካነሳ እሞክራለሁ፣ ግን የኔን ስልክ አያነሳም። እሱ በተደጋጋሚ እየደወልኩኝ ነው፣ ምንም ሊያነሳልኝ አልቻለም። አነሳም እኔ እኮ ከመደወል ወደኋላ አላልኩም ገና እመጣለሁ ሲሉኝ የደወልኩለት ግን አያነሳም ስል ቴክስትም ጽፌለት ነበረ ምናልባትም እንትን ብሎ ሊሆን ይችላል ፈርቶም ወይም ጥፋቱ አሳፍሮት ሊሆን ይችላል ው ነው አይደረስም ነበር መሰረቱ አባቱ እያለሁ አንቺ

አንድ ጊዜ አንቺን ታምኝ አንቺ አምኝ ነው እኮ። ስለዚህ አሁን ያለበት ቦታ የት እንዳለ አንቺ ታውቂያለሽ። እንዳለ እኔ እዚህ ቤትም